ወጭ ጉር ስደት ጉር ስደት አኖር እንኳ ተመኘ ስደት፣ አይገርማችሁም ግን? አኖር! ሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሀምዱሊላህ ሰላም ነኝ። ዛሬ እንግዲህ የሆነ ግርም ምድንቅ ያለኝን ነገር ይዤላችሁ መጥቻለሁ ማለት ነው። የጠላሁት የፈራሁት በህልሜም በእውነትም ያላሰብኩትን ነገር ዛሬ አሰብ እውነት እኔ ይሄንን ከአኗር አልጠብቅም። ወላሂ እና ምንላችሁ ነው፣ አኗር ቲክቶክ ላይ የሆነ ቪዲዮ አግኝቶ ጉድ ላሳያችሁ። ቤተሰቦችን ምን እንደሌላ ታውቃለች ይሆናል። እናቴ ቲክቶክ ዘወር ዘወር ብየሳይ ዛሬ ቲክቶክ ገብቼስ ዘወር ዘወር ብየሳይ ይሄ ልጅ 15 ዓመቱ ነው ደሞ እኔን ይመስላል እናቴ እና ስለዚህ እኔ ከዚህ ከልጅ ያንሳለሁ እንዴ? አረብ ሀገር ልሄድ ነው ውሰጂኝ አላለኝም። እየቀለድክ ነው ከምርህ ነው ነው ያልኩት፣ ደንግጬ ማለት ነው። እየቀለድክ ነው ከምርህ ነው። እኔ ምን ያንሰኛል፣ ውሰጂኝ አለ። መስራቴን እዛው ሳይሻለሁ እና ኧረ ባገሩ ውሰጅኝ። እኔ አሁን 14 ዓመቴ ነው፣ በቃ ወደፊት ፍ 15 ዓመት ይሆነኛል። ደግሞ ልጁ እኔን ነው የሚያክለው፣ እኔን ነው የሚመስለው። እናቴ፣ ካልወሰድሽኝ የተነንሾቹ ላይ የሄዱ ነው። ይህ ብቻ ሳይሆን ያየሁት በጣም ብዙ ልጆችን አይቻለ። እና ኧረ ባገሩ ውሰጅኝ አላለ መሰራችሁ እኔ ይሄንን እኔ እኔ እናትህን በተመልካቾች ቼ ልንገር ልጅ እውነት። እኔ ብዙ ነገር ብያለሁ፣ ብዙ ምሳሌዎችን ሰጥቻለሁ። ብዙ እንዲያየኸው እንዲ ፎቶ አይደለም፣ ብዙ ነገር አለ። ብዙ ጣጣ እንደ ወጣ ሰው ብያለሁ እኔ። ይህን ከአንተ ሲጀምር አልጠብቅም፣ ሀቂቀትን ማለት ነው። የሆነ ስትነግረኝ ነገረኝ ራሱ ማለት ነው። በጉጉት ሪከርድህን ስሰማ ልቤ ስንጠቅ ነው ያለ። እኔ መጀመሪያ የቀለድከ ነበር የመሰለኝ፣ እና ቪዲዮ ልክህልኝ፣ ያኔ ስለናት የሆነ ስለኔ የሚያወራ ወይም ደሞ ምንድነው፣ ዛሬ ራት ላይ ቪዲዮ ከመኝታ ስነሳ ነው ያየሁት ማለት ነው እና ይህን ካንተ ጠብቅ ማኗር እውነት ነው። ነገ አረብ ሀገር ማለት እንደሚታስበው ቀላል አይደለም። ሲጀመርም አልመኝልህም። ትልቅ ብትሆነ ራሱ አረብ ሀገር እላንተ አልመኝልህም እንጂ ስለዚህ፣ አረብ ሀገር መጥቶ እኔ እንጃ ብዙ ነገር፣ እርግጥ የሚሰጠን ነገር አለ። አረብ ሀገር መውቀስ አይቻልም። አረብ ሀገር የሰጠንን ያክል እናት አልሰጠንም። ገባችኋ? አረብ ሀገር የሰጠንን ያክል መሻላ ተባረክ ረህማን፣ አረብ ሀገር ብለን ስንጀምር ድናችንን ተምረናን እሹ ሀላል እሹ ሀራም ተምረናል፣ አልሐምዱሊላ በዋናነት ሲቀጥል ነገር ደግሞ ገንዘብ አግኝተናል ማለት ተለውጠናን ተቀይረናል። በጣም ብዙ እርምጃዎችን ሄደናል። ስደት ቀይሮናል ምንም በቃ የማይቀየር ነገር ነው። ስለዚህ ስንቱን ሰው ድሮ የነበርንበትን እንኳ ስናስታውስ በጣም ቀይሮናል። ሀቂቃ ማለት ነው ቀይሮናል፣ አልቀይርንም አይባልም ስደት ማለት ነው ግን ስደት ደግሞ ያሳጣንን ነገር ደግሞ ወደኋላ መለስ ብለን ስናስበው ብዙ ነገር አሳጥቶናል። እውነት አረብ አገር መታችሁ ያላመማችሁ? እውነት አረብ አገር መታችሁ የሆነ በቃ ጤነኛ ነኝ ብላችሁ ታስባላችሁ? በጭራሽ እኔ ጤነኛ ነኝ የሚል የለም አረብ አገር የቀመሰው ሰው ማለት ነው። ምክንያቱም ጉልበታችን ጤናችንን፣ አተናን ጉልበታችንን አተናን። ብዙ በቃ ስንቶች እኛ ደህና መሆናችንን አቶ ስንቶች እህቶቻችን ቅንጭላታቸው ተበላሽቶ ሰላሙ ነው ወጥተው ጤነኛ ሆነ ወጥተው በሽተኛ እየሆኑ እየተመለሱ ናቸው። በሽተኛ ሆኖ መመለስ ብቻም ሳይሆን አሁን አሁንማ ልክ ሻንጣ ጎትቶ እንደሚሄድ ሬሳቸው እየሄደ ነው። ሀቂቃተን ማለት ነው። እኔ መቼም ማረሳው እውነት ለመናገር የመን ላይ የሚሰራው ስራ እንዲሁም ደግሞ ጀዛ ላይ የሚሰራው ስራ እንዲሁ ደሞ ባህር ላይ የሚሆኑት ልናቶቻቸው፣ አላህ መጽናናቱን ልናቶቻቸው ይስጣቸው ማለት ነው። እኔ እንኳን አይደለም በእንደዚህ በእንደዛ አይነት አስከፊ ነገር ራሱ ማንም ሰው እንዲመጣብኝ ቀርቶ እኔ ወላሂ ማላቀው ሰው አልወቀው፣ ችግር የለውም። ግን ኢትዮጵያዊ ነው። ምንም እንደሆነ ምንም እንደሆነ አልፈልግም። እኔ አንዋርን ደግሞ ማለት ነው በፕሌን ራሱ ማለት ነው ምንድነው እሱም በአውሮፕላን ራሱ እንዲመጣ አልፈልግም። ሀቂቃ አረብ ሀገር የሚባል ማለት ነው ለምን እዛ ሆኖ ብዙ ነገር እያሰብኩለት ነው እኔ ይበቃኛል። በኔ ይበቃ፣ ስደት በኔ ይበቃን። ይኸው አስር ዓመትን አስቆጠርኩ ሳውዲ አረቢያ። እዚህ ደሞ መጥቼ እንግዲህ አስራ አንድ ዓመቴን ሀብዬ ጀምሬያለሁ ማለት ነው። ስለዚህ በዚህ በዚህ ቅጽበት ውስጥ ያጣኋቸውን ነገሮች ዝርዝሬ በገልጽላችሁ በጣም ብዙ ናቸው። ሆድ ያለ ያዘውን ማንም ሰው አይችለውም እንጂ ማለት ነው እንደው በቀላሉ እኔ ጋር አብረው ያገቡና እኔ ጋር አብረው ትዳርን ሀብል እኔ መሰረት አራት ወልደዋል፣ አንሻለ፣ ተባረከ ራ እንዳውም ከኔ ኋላ ላይ ጀምረው አራት ወልደዋል። አያችሁ፣ እስከ ዛሬ ከሰበሰብኳቸው ገንዘቦች አማሪት ትበልጣለች። ስለዚህ እኔ ብዙ ብዙ እንደው በቀላሉ ማለት ነው በቀላሉ ነው የገለጽኩላችሁ ሀቂቀትን። እኛ ስደት ልንገራችሁ በወር መከፈሉን ብቻ ግን የምናጠው ብዙ ነገር አለ። ስንቶች ልጆች ናቸው፣ ልጅ እያጡ የሚሰቃዩ ልጅ እያጡ የሚያለቅሱ ስንቶች ናቸው? እውነት አማሬን በቀደም ኢትዮጵያ እንደነበርኩኝ ሱቅ ጆኸርኩና የሆነ የብር ሀብል ገዛለት አለሁ ብዬ አመም አርጎት ነበርና የብር ሀብል ጥሩ ነው ምናምን አሉኝና የብር ሀብል ገዛለት ሄድኩ ማለት ነው። ልገዛለት ስሄድ ሐኪም ቤት ደርሰን ከሐኪም ቤት ስወጣ ነው ወደ ብር የብር ሀብል ገዛ እየሄድኩት ማለት ነው እና ምንድን ነው ያለችኝ፣ ተወደደብኝ። ሶስት መቶ ምናምን ብር አለችኝ፣ ማለት ነው። ምናምን ብር ነው ቀንሽልኝ፣ ምናምን ብዬሽ ተከራከርኳ፣ ማለት ነው። ከዛ ዘወር ስል በጣም ቆዝማለች። ምን ሆነሽ ነው ምናምን ነገር አልኳት። ሰላም ሰላም አቅም፣ በነገራችን ላይና ከዛ ተወደደብኝ፣ ምናምን ነገር እሷ ጋር እያወራን ማለት ነው ምን አለበት እኔ የእዚህን እጥፍ እጥፍ በገዛ ሁለት ልጄ። ምክንያቱም እኔ ብዙ ንብረት አለኝ፣ ብዙ ሀብት አለኝ፣ ግን የማይገርምሽ ነገር ልጅ የለኝም አለች ማለት ነው። በሚያሳዝን ሁኔታ ልጅ የለኝም አለች እሷ ማለት ነው። እና አንቺ ች ተወደደች ቢብሻ እንደምናምን ነገር አለች ማለት ነው። እና ስንት ዓመት አረብ አገር ለፍቻ አለሁ ውላክን ግን ልጅ የለኝም ገንዘብ ሞልቶኛል አለች። ገባችኋ? ግን ደስታ የለውም እናንተ እኮ የሚገባችሁ ልጅን ወልዴ እንደዚህ ጣል ሳይሆን ማለት ነው፣ አብረን ስናድግ አብረን ስናሳድጋቸው ፍቅርን ሰጥተን ስናሳድጋቸው የዛን ሰዓት፣ የእናትነት ፍቅሩ የእናትነት ምንነቱ እውነት ለመናገር ጠዋት ተነስቶ ማማ ብሎ ወደ እናንተ ሲመጣ ልጅ ምን ያክል እንደምትደሰቱ እሱን ለእኔ እንዴት ልግለጽላችሁ፣ ብቻ ከቃላት በላይ ወልዴን የማይጣል ናቸው። መቼም ያው ልጅ አለኝ ነው እንጂ ላማሌ በሰማይ ወተታል ማላይ እንደሚባለው እንደዛ ነው። ግን አኗሪ ይሄም ሁሉ የስዴትን ስዴት ራስከፍ እንደመዘርዘር ነው። ልኬ እኔ የእውነት የእውነት ማለት ነው በተመልካቾች ፊት የእውነት አኗር ስዴት ሲጀመር ካለ ዛሬ ቀጥለ ብታስብ ማለት ነው እኔ ለራሴ ይመጣለ ወላ ይህን ያክል ኔ ተመችቶ ይደልቶኝ የምኖር መሰለህ እንዴ እህራኗር እኔ እንጃ። እኔ በውስጥም ስፌ ላለሁ ግን ገርሞኝ ነው ለሁላችሁም ልጆች ለሁላችሁም እናቶች ማለት ነው ቢስሚላ እንዴት እንደምላላቅም ወለህ ላዚ ለኔ እንደዚህ የሚሰቀጥጠኝ ስደት ለልጅ ቢስሚላ አይበለው፣ የእውነት አይበለው። እና አኖር ዛሬ ያስገረመ በጣም ገረመ። ይሄን እኔ ካንተ አልጠብቅም። አኗሪ ብዙ ትልቅ ደረጃ እዛ እያሰብኩልህ፣ እኔ ለማን ነው የምለፋው? ለማን ነው የምለፋው? እኔ እኮ ላንድ ሩህ እኮ የትም ሁኜ መኖር ይችላል። ግን የቤተሰብ ጥሩ ንብረት አውርሶ ያልፋል፣ የቤተሰብ ጅል ደግሞ ነገር አውርሶ ያልፋል። እኔ የምለፋው ለእናንተ ስተሆነ ድረስ አረብ ሀገር የምታስብ ከሆነ እኔ ይሄን ካርት አልጠብቅም። ራሴን ራሱ እያመንኩ አይደለም እንደዚህ እየነካካሁ ነው ነፍሴን ማለት ነው። እና ይሄን ካርት አልጠብቅ ስዴት አኗሪ አኗሪ የቱን ስ ትንስ ገና ጡት የሚጠባው ቢመጣ አንተ ምን አገባ። እኔ ይሄንን ለአንተ ስዴትን ለአንተ አልመኝም። አኗሪ ወላሄ ልጅ ለምን ትንሽ አይሆንም እንኳን እኩያ ለምን ትንሽ ሀ ስደት የስደትን አለም እኔ ለልጆች አልመኝም ወይ አባትህን አታይም ከአባትህ አትማርም አለ አባትህ እኮ አረብ ሀገር ሲነሳበት እንደዚህ ነው ፀጉሩ የሚቆመው እንደዚህ አይወድም አረብ ሀገር ታድሎ እና ምን ምን አስበህ እንደሆነ እኔ እንጃ እንደዚህ ከፍቶህ እንደዚህ ከፍቶህ እንደዚህ ተሰምቶህ ትናገረኛለህም ብዬ በጭራሽ አስቤ አላውቅም ለአረብ ሀገርም ደግሞ እየፈለገ ብትሆን አረብ ሀገር አትመጣም በቃ አረብ ሀገር የሚባል ነገር ላንተ አልመኝልህም ስለዚያ ምን አታህ ምን ቸግረሁ ነው? ቆይ እስኪ አንተ አረብ ሀገር የምትሄደው ምን ቸግረሁ? አኖር ዝህ የማይወራ ብዙ ይስጥርለን ማለት ነው። እና እኔ እነግርሃለሁ፣ ሁሉንም ዝርዝሩን እነግርሃለሁ። አሻፈረኝ የምትል ከሆነ ግን እመጣለሁ፣ አይመለከትሽም ካልክ የእራስህ ጉዳይ። ግን እንደ እናት ካከበርከኝ እንደ እናትና እንደ ልጅ ተከባበርም፣ ስደት የሚባለውን ነገር ካለ ዛሬ ቀጥለህ ከአይምሮህም ከአፈህም ከሁሉም ነገርህ አውጣ ጠንክራት ተምረህ ዲንህንም ትምህርትህንም ታምረህ ትልቅ ደረጃ ደርሰህ ስለሌላው ነገር ቤተሰብ የሚያስተዳድር እኔ እኔ ያለው እኔ ስታለሁ ድረስ ደግሞ ምንም ነገር አይጎልብህም። አባትና እናት እያለህ የሚጎልብህ ሰው ኮ የሚጎልበት ነገር ሲኖረው ነው። ለነገሩ ጥጋባ እንዲያደም ከባር ነው። እኔ እናት ምንም ሳይጎልብኝ ያደል አረብ ሀገር የመጣ ስለዚህ ጥጋብም ከባር ነው ልጅ። ስለዚህ እዛው ተረጋጋ እዛው እና ተረጋግተህ። እንደት ማለት ተስፋ አደርጋለሁ፣ እዚህ ተረብሼ ሳይሆን ተረጋግተህ። ለምን ጡት የሚጠባው ልጅ ለምን ዳዴ የሚሄደው ልጅ አይመጣም? ምን ቸገረህ አንተ? ምን ቤት ነህ አንተ? ስለዚህ ገረመኝ እኔ። ሌላው ይመጣል ምናምን ብዬ ሳይሆን ማለት ነው። አስተሳሰቡ ግን እንዴት እንዲያስበው አበቃ። ጎድ ጎድ፣ ጉድ! ስደት ስደት፣ አኖር እንኳን ተመኘ ስደት። አይገርማችሁም? ግን ሃያ አኖር